በሰላማዊ ትግል የሕዝብን ትግል እመራለሁ የሚል አንድ ሰው ውጤታማ ሊሆን የሚችለውም የሚገባውም አገር ውስጥ ችግሩ ያለበት አምባገነናዊ ስርዓት ያለበት የሚጨቆነው የሚገደለው ሕዝብ ባለበት አገር ውስጥ ሆኖ ነው መምራት ያለበት። ሰላማዊ ትግል የሞራልም ጉዳይ ነው። ስለዚህ አንድ የሰላማዊ ትግል መሪ አርአያ ሆኖ ማሳየት አለበት። በሰላማዊ ትግል ሂደት ቀድሞ የሚታሰሩት የሚሞቱት፣ የችግር ሰለባ የሚሆኑት ተከታዮች ሳይሆኑ መሪዎች ናቸው። ይሄ የታወቀ ነገር ነው። ስለዚህ ከመሪነት ሚና አንጻር ውጭ ሀገር ሳይሆን አገር ውስጥ ሆኖ መታገል ነው አስፈላጊ የሚል ነው እንጂ ውጭ ሀገር ሆኖ ትግል መካሄድ አይቻልም የሚል ሀሳብ በእኔ በኩል አንስቼ አላውቅም ማለት ነው። ይህ በአመራር ደረጃ ውጭ ሀገር ሆኖ አስተዋጽኦ ማድረግ እችላለሁ የሚል ሰው ካለን የተቃውሞ የለኝም። እኔ ግን በግሌ በሰላማዊ ትግል ሰዎች በትግሉ ተሰልፈው እንዲታሰሩ እንዲሞቱ ከመቀስቀስ ይልቅ ራሴ ሄጄ አርዐያ ሆኜ ማሳየትን መርጫለሁ። ያ ጠቃሚ ነው፣ አንድ ትልቅ ክፍተትም ነው የሚል እምነት አለኝ እና ሰላማዊ ትግል ይሄ የታወቀ ነገር ነው። መሪዎች ናቸው ቀድመው የችግሩ ሰለባ የሚሆኑት ራሳችንን የፖለቲካ መሪ አድርገን ለማየት ከፈለግን ችግሩ ያለበት ቦታ መገኘት መቻል አለብን። ዋጋ ለመክፈል ቀዳሚና ዝግጁ ሆነን ለሕዝቡ አርያ ሆነን መታየት አለብን። ሕዝቡ በትግል ውስጥ ገብቶ ሊያበረክት የሚችለውን አስተዋጽኦ ሁሉ እንዲያደርግ መጠየቅም የምንችለው የዛ አይነት የሞራል የበላይነት ማሳየት ስንችል ነው የሚል እምነት አለኝ። በፍጹም ግን ይሄ ማለት ውጭ ሀገር ሆኖ ትግል ማድረግ አይቻልም ወይም ደግሞ ሀገር ውስጥ የሚካሄደውን ትግል ማገዝ፣ ማጠናከር አይቻልም የሚል አይደለም በፍጹም የማይተካ ሚና አለው። ውጭ ሀገር ያለው ሀይል ትግሉን ገንቢ በሆነ ሁኔታ እስከተንቀሳቀሰ ድረስ ትግሉን ያግዛል፣ ያጠናክራል የሚል እምነት ነው ያለ። በተወሰነ ደረጃም የአመራርነት ሚና ሊጫወቱ የሚችሉ ሰዎች ውጭ ሀገር ሊኖሩ ይችላሉ። በዋናነት ግን በሰላማዊ ትግል በሚካሄደው ትግል ትግሉን የሚመሩ ሰዎች ጨቋኙ ስርዓት ተጨቋኙ ህዝብ ያለበት ሀገር ውስጥ መሆን አለባቸው የሚል እምነት ነው ያለኝ። እና ከዛ አንጻር ብታዩትኝ ጥሩ ነው። እና ፋይዳው ይሄ ነው። ሰላማዊ ትግል ውስጥ የሚገባ ሰው አንደኛ፣ ሳይገል እየሞተ ለውጥ አመጣልህ የሚል እምነት ይዞ ነው መግባት ያለበት። ሁለተኛ፣ አገዛዙ ሊያመጣ የሚችለውን ጫና ሁሉ ተቋቁሞ ለህዝብ ትግል አረያ ሆኖ ተምሳሌት ሆኖ ለውጥ ለማምጣት ነው ትግል የሚያደርገው። እና በሰላማዊ ትግል ውስጥ አመራር የሚሆኑ ሰዎች እኛ ሞተን ከኋላ ያለው ተከታይ ትውልዱ ውጤቱን ይቋደሰው ውጤቱን ያገኘው የሚል አስተሳሰብ ነው እንጂ የሚኖራቸው በትግሉ ሂደት አመራር ሆነን ከዛ በኋላ በህይወት ተርፈን የውጤቱ ተጠቃሚ ወይም ደግሞ የወደፊቱ መሪዎች እኛ መሆን አለብን የሚል መንፈስ ይዘው አይደለም መታገል ያለባቸው። በትግሉ ሂደት ህይወቴን አትርፌ የነገው መሪ እኔ መሆን አለብኝ ብሎ የሚያምን የሰላማዊ ትግል መሪ በውጤትም ደረጃ ብዙ ርቀት መሄድ የሚችል አይመስለኝም። እኔ በትግሉ ሂደት መክፈል የሚገባኝን ዋጋ ከፍዬ ትውልዱ እና ህዝቡ ወደፊት የመብቱ የጥቅሙ ተጠቃሚ ይሁን ብሎ ማመን ያስፈልጋል የሚል እምነት አለ እና እኔ ወደ አገር ቤት ሲሄድ አሁን በአንድ በኩል መታሰርም መሞትም ሊመጣ የሚችል መሆኑን አውቄ ነው የሚሄደው። ያ አይሆንም የሚል ሞኝነት የለኝም። በሌላ በኩል ደግሞ አሁን ባለው ተጨባጭ ሁኔታ ቅድም ከተነሳው ጥያቄ አንጻር እኔ ስለሄድኩ የሰላማዊ ትግሉ ተጧጡፎ ለውጥ ይመጣል የሚል እምነትም ኖሮኝ አይደለም የሚሄድ ወረቀቴ ላይ በደንብ እንደገለጽኩት አሁን ሰላማዊ ትግል ተቀባይነት ያጣበት ወቅት ላይ ነው ያለን ብዙ ሰዎች በጦርነት የሚያምኑበት በብሔርተኝነት የሚያምኑበት የፖለቲካ ሁኔታ ውስጥ ነው ያለን በሰላማዊ ትግል ለውጥ አይመጣም ብለው ተስፋ የቆረጡበት ሁኔታ ውስጥ ነው ያለን እና እኔ የአሁን አገር ቤት ስለሄድኩ የሆነ ተአምር ይፈጠራል የሚል ጥበቃ የለኝም የለኝም በፍጹም እኔ ግን የራሴ ጥያቄ አለ እንደ በሰላማዊ ትግሉ የመሪነት ሚና መጫወት እንደሚፈልግ ሰው የራሴ የሞራል ጥያቄ አለኝ። ሰላማዊ ትግል ከኢትዮጵያ የፖለቲካ መድረክ የተገፋው ያለ አግባብ ነው የሚል እምነት አለኝ። ስልቱ ውጤታማ መሆን የማይችል ወይም የተሳሳተው ሆኖ ሳይሆን በሰላማዊ ትግል እናምናለን የምንል የፖለቲካ ኃይሎች በአግባቡ ልናካሄደው ስላልቻልን ነው የሚል እምነት ነው ያለኝ። በአግባቡ ካካሄድ ነው ከማንኛውም ስልት በላይ ሰላማዊ ትግል በአጭር ጊዜ በቀላል መስዋዕትነት ዘላቂ ውጤት ሊያመጣ በሚችል አግባብ ጠቃሚ ስልት ነው የሚል አዋጭ ስልት ነው የሚል እምነት ነው ያለኝ። ስለዚህ የራሴን ጥያቄ ለመመለስ ሌሎችም ወደዚህ መድረክ መምጣት ምን ያህል አስፈላጊ እንደሆነ እምነት እንዲኖራቸው ለማበረታታት፣ አይምሯቸውንም ጥያቄ ለማጫር ያህል እንጂ አሁን ባለ የኢትዮጵያ ተጨባጭ ሁኔታ። እኔ ውጭ ሀገርም ሆንኩ ሀገር ውስጥም ሆንኩ ስለ ሰላማዊ ትግል የማደርገው ቅስቀሳ ብዙም ተቀባይነት እንደሌለው በተግባር የሚታይ ነገር ነው እና አዲስ የሆነ ተአምር ፈጥራለሁ ብዬ አይደለም የሚሄደው ማለት ነው። ምናልባት ከዚሁ ጋር ተያይዞ ሀፍታሙ ያቀረብከው ጥያቄ፣ ኋላም ቴዲ ያቀረብከው ጥያቄ አለ። አንዳንድ ሰዎች ልደቱ ወደ ሀገር ቤት የሚሄደው ዋስትና ተሰጥቶት ነው በመንግስት የሚሉ አሉ ከውጭ መንግስታትም ዋስትና ተሰጥቶት ነው የሚሉ አሉ። ወይም ደግሞ በጀርባ ተደራድሮ ነው የሚሉ አሉ። እውነት ለመናገር የኢትዮጵያ መንግስት ልብ ገዝቶ ከእኔ አይነት የፖለቲካ ሰው ጋራ ችግሬን በድርድር በውይይት መፍታት እችላለሁ ብሎ ቀርቦ ቢሆን ኖሮ ደስታውን አልችለውም። አነጋግሮ ቢሆን ኖሮ ደስታውን አልችለውም። ግን የዛ አይነት ተፈጥሮ ያለው መንግስት አደለም። ስለዚህ በዚህ ከዚህ ጉዞ ጋራ በተያያዘ ከመንግስት ጋር ወይም ከመንግስት ባለስልጣናት ጋራ በፍጹም ያደረኩት ግንኙነትም የተነጋገርኩትም ነገር የለም። በፍጹም ከውጭ አካባቢ ያሉ የዲፕሎማሲ ኮሚኒቲ ጋራ የራሴ ግንኙነት አለኝ፣ ነገር ግን ዋስትና ለመስጠት የሚያስችል ሁኔታ አለ ብዬ አላምን። ማንም ኢትዮጵያ ውስጥ ትግል ለሚያደርግ ሰው ዋስትና ይሰጣል ብዬ አላምን። በተለይ የውጭ መንግስታት ሊያደርጉ አይችሉም። እኔ ወደ አገር ቤት ሲሄድ የውጭ የሰብአዊ መብት ድርጅቶች አንዳንድ የውጭ መንግስታት ከሰብአዊ መብት ጥበቃ አንጻር ከፖለቲካ ነፃነት አንጻር ያለሁበትን ሁኔታ ሊከታተሉ ይችላሉ። በምንም ተአምር ግን እኔ እዛ ሀገር ሄጄ እንዳልታሰር እንዳልሞት ዋስትና ለመስጠት የሚችሉበት እድል አለ ብዬ እኔም አላምንም፣ እኔም አልጠብቅም። በዚህ ደረጃ ለእኔ ዋስትና ለመስጠትም የሞከረ የውጭ ሀይልም የለም እና በዚህ ደረጃ ግልጽ መሆን ያለበት ጉዳይ አለ። ግን እውነቱን ለመናገር አንዳንድ ሰዎች እንዲህ አይነት ነገር የሚያነሱት በእርግጥም እንደዛ አይነት ሁኔታ ይኖራል ብለው አምነው አይመስለኝም። በየዋህነት እንደዛ የሚያነሱ ሊኖሩ ይችላሉ። አንዳንዶቹ ግን ሆን ብለው ነው። አሁን ይሄ ሁልጊዜ አሉባልታ ማውራት የሚፈልጉ አንዳንድ ሰዎች ወይም የፖለቲካ ኃይሎች ለሁለቱም ነገር ተዘጋጅተዋል። ልደቱ አገር ቤት ሄዶ ከታሰረ ይሄው ስንነግረው አልሰማ ብሎ ነው፣ ሰላማዊ ትግል አይሰራም አያዋጣም እያልነው በጀብደኝነት ገብቶ ይሄው ታሰረ፣ አላልናችሁም ወይ ለማለት ተዘጋጅተዋል ሳልታሰር ከቀረሁና ደግሞ አትሊስት በአንጻራዊነት ነፃነት ኖሮኝ መንቀሳቀስ ከቻልኩ ደግሞ አላልናችሁም ወይ አይታሰርም አይገደልም እኮ ብለናችኋል። ተደራድሮ ነው በጀርባ ብለናል እኮ ለማለትም ተዘጋጅተዋል። ስለዚህ ለሁለቱም ተዘጋጅተዋል ማለት ነው። እና ያን አሉባልታ ማስቀረት የምንችል አይመስለኝም። እኔ ለሱ ትኩረት መስጠት ያለ እኔ የምሰራው አሁን ሰዎች ምን ይላሉ ብዬ በእኔ ላይ ምን ይወራል ሰዎች ምን ግምት ይወስዳሉ ብዬ አይደለም አቋም የምወስደው ለፖለቲካ ትግሉ የሚጠቅመው ምንድን ነው፣ የማምንበት ምንድን ነው ከሚለው ጋር ነው እንጂ የማየው አሉባልታን ካየን የትን ፈቀቅ ማለት የሚቻል አይመስለኝም። እና በእኔ በኩል ምንም ከመንግስትም ጋር ከውጭም መንግስታት ጋር ባለኝ ግንኙነት ምንም የተሰጠኝ ዋስትና የለም። በተለይ ከመንግስት ጋር ደግሞ ምንም በዚህ ጉዳይ ላይ የተነጋገርኩት አካልም የለም ያነጋገረኝም አካል የለም እስካሁን ስለዚህ እኔ ወደ ሀገር ቤት የምሄደው ምንም ወንጀል አልሰራሁም እስካሁን በፍርድ ቤት የተያዘ ክስ የለብኝም በነገራችን ላይ አንዳንድ ሚዲያዎች በሽብርተኝነት እንደተከሰስኩ አድርገው ሲያቀርቡ ሰምቻለሁ ሀሰት ነው በሚዲያ ነው እንደምፈለግ በሽብርተኝነት የተነገረው እንጂ እስካሁን ድረስ ፍርድ ቤት የቀረበብኝ ክስ የለም እስካሁን ድረስ በፍርድ ቤት የተያዘ ጉዳይ የለኝም። ስለዚህ እኔ ንጹሕ ሰው ነኝ ብዬ ነው ማምነው። ሰላማዊና ሕጋዊ ትግል ነው ማደርገው። አገር ቤት ሲሄድ መታሰር የለብኝም ብዬ ነው ማምነው። በአንድ በኩል ይሄን ይጠብቃለሁ። በሌላ በኩል ደግሞ ከስርዓቱ ባህሪ አንጻር ሰላማዊ የሆነን ሕጋዊ የሆነንም ሰው ለማሰር ወደኋላ የማይል ስለሆነ ሊያስረኝም ደግሞ ይችላል ብዬ ለዛም ተዘጋጅቼ ነው የሚሄደው። ከመታሰር በላይ ሕይወቴን ጥያቄ ውስጥ የሚያስገባ ሁኔታ ሊፈጠር ይችላል ኢትዮጵያ ውስጥ አሁን ማንም ዋስትና ያለው አካል የለም። እንኳንስ እንደኔ አይነት የፖለቲካ ሰው እና ማንም ተራ ዜጋ ሳይቀር ሰላማዊ የሆነ ተራ ኑሮ የሚኖር ዜጋ ሳይቀር ዋስትና ያለው። ስለዚህ እኔም የዛ አይነት አደጋ ይኖራል ብዬ ጠብቄ ነው የሚሄደው። ስለዚህ ከዚህ ጋር ተያይዞ የሚነሱ ብዙ ወሬዎች እንዳሉ አውቃለሁ። እኔ ብዙም ቦታ አልሰጣቸው። እኔ ከዚህ ጋር በተያያዘ አንድ ጥያቄ ከኢትዮ ፎረም ተልኮልኝ ነበር አሁንና ምናልባት ስትሄድ አይለወጥም የምትለው ጠቅላይ ሚኒስተር ቢጋብዙህ አንተን ለማግኘት ቤተ መንግስት አስጠርተው ታገኛቸዋለህ ወይ የሚል ጥያቄ አቅርቦልኛል። በአቋም ደረጃ አሁንም ቢሆን ጠቅላይ ሚኒስተሩን ለመከታተል ባደረግኩት ጥረት ከስተታቸው የሚማሩ ሰው ሆነው አላየኋቸው። ወደፊትም በቀላሉ ይለወጣሉ የሚል እምነት የለኝም። የለኝም እስከ መጨረሻው ድረስ ለስልጣናቸው ማንኛውንም ህጋዊ ያልሆነ ድርጊት እየፈጸሙ የሚቀጥሉ ሰው ናቸው ብዬ ነው የማምነው። እና ከሳቸው የምጠብቀው መፍትሄ የለም። ግን አሁን ሲሄድ እንደ ጥያቄው አቅራቢ ሊያነጋግሩ ይፈልገው ከጋበዙኝ አያደርጉትም ብዬ ነው እንጂ ብገምተው እሰየው ነው። ደስታውን አልችለውም እና ለማነጋገር ዝግጅ ነው የምሆነው ማለት ነው። ግን እንደዛ አልጠብቅም ማለት ነው፣ ከስርዓቱ ባህሪ አንጻር። እኔ ያው በንግግር አምናለሁ፣ በውይይት በድርድር አምናለሁ። ስለዚህ ምችም ጊዜ ቢሆን ከማንም ጋር ቢሆን የመነጋገር ጥያቄ ከቀረበ ጥያቄውን መግፋት አልፈልግም እነጋገራለሁ ማለት ነው። ከዚሁ ጋር ተያይዞ በቃሉ ያቀረብከው ጥያቄ አለ መንግስት አለ ብለህ ነው ወይ? መንግስት አለ ወይ ያልከው ነገር አለ መንግስት አለ ብዬ ነው ማምነው። ጥያቄው ያለው ምን አይነት መንግስት ነው ያለው? ጥሩ መንግስት ነው ወይ ካልከ፣ ጥሩ መንግስት አደለም። ወይም አንድ በጎ ወይም ጥሩ የሚባል መንግስት ሊያሟላ የሚችለውን መስፈርት ያሟላል ወይ ካልከኝ አያሟላም እንደውም በተቃራኒው ግን መንግስትነቱን የሚቀይረው አይመስለኝም በህዝብ መመረጥ ጥሩ መንግስት መሆን ከሆነ የመንግስትነት መመዘኛ ኢትዮጵያ እስካሁን በታሪኳ መንግስት አልነበራትም ማለት ነው እና አሁን ኢትዮጵያ ውስጥ መንግስት መንግስት አለ አለም አቀፍ እውቅና ያለው ለእኛም ፓስፖርት የሚሰጥ እንድንገባ እንድንወጣ የሚከለክል የሚፈቅድ አገሪቱን በራሱ መንገድ እየገዛ ያለ መንግስት አለ። ያ መንግስት ጥሩ ነው ወይ ካልከኝ አይደለም። ያ መንግስት በህዝብ የተመረጠ ነው ወይ፣ ለህዝብ የሚሰራ ነው ወይ፣ ለሀገር ጥቅም የሚሰራ ነው ወይ ካልከኝ አይደለም። በጣም ጥሩ ያልሆነ መንግስት ነው ያለ። ምናልባት በታሪካችን ከገጠሙ እጅግ በጣም ጥሩ ያልሆኑ መንግስታት ውስጥ አንዱ ነው፣ ምናልባትም የባሰው ነው። መንግስት መሆኑን ግን እኔ እቀበላለሁ። መንግስት ነው እና እሱም ብቻ አይደለም፣ ከአሁን በፊት የነበሩ አምባገነን መንግስታት ሁሉ መንግስታት ናቸው። ስለዚህ አንድ መንግስት መንግስት ነው የሚባለው በዲሞክራሲ ስለተመረጠ የህዝብ ድጋፍ ስላለው ለሀገርና ለህዝብ ደህንነት የሚሰራ ሲሆን ብቻ አይደለም። በዓለም ላይ ያሉ በአምባገነን የሚመሩ አገራት ሁሉ የየራሳቸው መንግስት አላቸው። ስለዚህ መንግስት አለ ብዬ ነው የማምነው፣ ግን ጥሩ መንግስት አይደለም የሚል እምነት ነው ያለኝ እና ከእሱ ጋር አያይዞ ማየት ጥሩ ይመስለኛል። ከዛ ውጭ በቃሉ ያቀረብከው እኔ ወደ ሀገር ቤት መግባቴ ይሄው ሰላማዊ ሁኔታ እንዲኖር ጥረት እያደረግኩ ነው። በሬ ክፍት ክፍት ነው ለሚለው ሊጠቀምበት ይችላል፣ መንግስት የሚለው ሊጠቀምበት ሊሞክር ይችላል። አይሞክርም ብዬ ልል አልችልም። ግን ዋናው ጥያቄ እኔ ገብቼ ምንድን ነው የማደርገው ነው። አንዳንድ ፓርቲዎችና የፓርቲ ሰዎች ሲያደርጉት እንዳየ ነው የህዝብን ትግል ረስቼ ያገዛዙ መጠቀሚያ ራሴን ማደርግ ከሆነ አዎ መጠቀሚያ ልሆን ይችላለሁ። እንደዛ ግን ላደርግ አልችልም። እንደዛ ለመጠቀምም የምመችም ሰው አይደለሁም። ስለዚህ እኔ ሀገር ቤት ውስጥ ገብቼ ካልታሰርኩና የፖለቲካ ትግሉን የሚቀጥልበት እድል ካገኘው በምንም ታምር መጠቀም ያልሆን አልችልም። ለዛ የምንመቸው ራሳችን ራሳችንን ካላስገዛን በስተቀር በስልጣን ጉጉት፣ በኢኮኖሚ ጥቅም ጉጉት የህዝብን ፍላጎት አሳልፈን ለአምባገነኖች ለመስጠት እስካልፈለግን ድረስ አገር ቤት ስለሆን ብቻ የስርዓቱ መጠቀሚያ እንሆናለን ማለት አይደለም። እኔ ለማስመሰልም ብሎ የሰላማዊ ትግሉን በር ከፈት ቢያደርገው መንግስት እሰየው ነው የምለው። እንዳውም እንጠቀምበታለን የሚል እምነት ነው ያለኝ እንጂ ያስመስልበታል ብለን ከትግሉ ወደ ኋላ ማለት ያለብን አይመስለኝም። እና ያ በራሳችን የሚወሰን ነው የሚሆነው። እኛ እስካልፈለግን ድረስ እኛ ለዓላማችን ለህዝባችን ጥቅም ታማኝ እስከሆነ ድረስ በፍጹም መንግስት ሊጠቀምብን አይችልም። እኛ ለራሳችን ታማኝ ካልሆን፣ በህዝብ ትግል ስም ለኢኮኖሚ ጥቅም ለስልጣን ብለን የምንሰራ ከሆነ ግን ምንም ጥርጥር የለው መንግስት አሁን እየተጠቀመባቸው እንዳሉ አንዳንድ ድርጅቶች ድርጅቶችና ግለሰቦች በኔም ላይ ለመጠቀም ሊሞክር ይችላል። በነገራችን ላይ መንግስት ይሞክራል ብዬ አላምንም። እኔን በሚመለከት ከዚህ ቀደም ሞክሮ እንደማይሳካ ያየው ይመስለኛል።